ጤና ይስጥልን ይህ ቁም ነገር ሚዲያ ነው የቴዲ አፍሮ የአርባ አምስት ቀናት የቃሊቲ እስር ቤት ኑሮ ሚያዚያ ሶስት ቀን ሁለት ሺህ ዓመተ ምህረት በባህሬን እንዲሁም ሚያዚያ አራት ቀን በኳታር አስቀድሞ በተያዘው ፕሮግራም የሙዚቃ ኮንሰርቱን ያቀረበው ቴዲ አፍሮ በዝግጅቱ በርካታ ኢትዮጵያውያንንና የውጭ አገር ዜጎችን አዝናንቷል ከዚያም ከሁለት ቀን በኋላ በፌዴራል ከፍተኛ ፍርድ ቤት ስምንተኛው ወንጀል ችሎት ከዓመታት በፊት የተከሰሰበትን ክስ ቀነቀጠሮ ስለነበር ወደ ሀገሩ ሚያዝያ 7 ቀን 2000 ዓመተ ምሕረት ተመለሰ። ሚያዝያ 8 ቀን 2000 ዓመተ ምሕረት ቴዲ እንደ ማንኛውም የፍርድ ቤት ባለ ጉዳይ ከጓደኞቹ ጋር ከጠበቃው ከአቶ ሚሊዮን አሰፋ ጋር ሆኖ ነበር ወደ ልደታም የፌዴራል ከፍተኛ ፍርድ ቤት ያመራው። ቀይ ቲሸርትና ጥቁር ሱሪ አድርጎ የነበረው ቴዲ አፍሮ አቃቢ ሕግ የዋስትና መብት ተከልክሎ በእስር ቤት ሆኖ ጉዳዩን ይከታተላል የሚል ጥያቄ በማቅረቡ ፍርድ ቤቱ ጉዳዩን ተመልክቶ በጊዜው ውሳኔ እስከሚሰጥ ድረስ በማረፊያ ቤት እንዲቆይ በመወሰኑ ወደ ቃሊቲ እስር ቤት ተልኳል። ከሚያዚያ ስምንት ቀን ጀምሮ ቴዲ አፍሮ 45 ቀናትን ማለትም ሰባት ሳምንታትን በእስር ቤት አሳልፏል። ኑሮው ምን ይመስላል የሚለውን ቁም ነገር መጽሔት የ45ቱን ቀናት እንዲተርከዋለች። የመጀመሪያው ሳምንት ሚያዝያ 8 ቀን ረቡ፣ ቴዲ ወደ ፍርድ ቤት ያመራው በጠዋቱ ነበር። በስምንተኛው ወንጀል ችሎት ዳኛው ከረፋዱ አራት ሰዓት ላይ ከተሰየሙ በኋላ ጉዳዩን ተመልክተው በማረሚያ ቤት እንዲቆይና ከአራት ቀን በኋላ ሰኞ ውሳኔ እንዲሰጥ ሲገልጹ ቴዲ ላይ የመረበሽ ስሜት ይታይበት ነበር። በሕይወቱ ለመጀመሪያ ጊዜ ለአራት ቀናት ያህል እስር ቤት ማሳለፍ ያስጨነቀው የሚመስለው ቴዲ እስከ ከሰዓት በኋላ ከፍርድ ቤቱ ቅጥር ግቢ አልወጣም ነበር። ምሳውንም ጓደኞቹ አሰርተውለት ያመጡለትን ምግብ ጥበቃ ቤት ሆኖ ነው የተመገበው። ከሰዓት በኋላ መኪና ከቃሊቲ እስር ቤት ተመድበውለት በቀለበት መንገድ በኩል ወደ ቃሊቲ ሲያመራ ብዙዎች ቴዲ ለአራት ቀናት ብቻም ወደ ቃሊቲ ያመራ መስሏቸው ነበር። ነገር ግን ቴዲ ከዚያን ዕለት በኋላም ሁኔታዎች መልካቸውን ለውጠው ለ45 ቀናት ያህል ከቃሊቲ እስር ቤት መውጣት አልቻለም። ቃሊቲ እስር ቤት ለመጀመሪያ ጊዜ ሲገባም ያረፈው ወደ ስድስት መቶ ያህል እስረኞች ያሉበት ክፍል ውስጥ ነው። ክፍሉ በርካታ ሰዎች ያሉበት ከመሆኑ ጋር በተያያዘ የመተፋፈግና የቦታ ጥበት የነበረበት ሲሆን፣ በዚህ ክፍል ውስጥ የታሰሩት እስረኞች በአብዛኛው አደገ ኛ ቦዘኔ በሚል የተያዙና የታሰሩ ነበሩ። ለሁለት ቀናት ያህል በዚህ ክፍል ውስጥ ከቆየ በኋላ ዞን አምስት ተብሎ ወደሚጠራው 125 ያህል ሰዎች ወዳሉበት ክፍል ተዛወረ። በዚህ ክፍል ውስጥ የታሰሩት ሰዎች በሙስና ከንግድ ስራ ጋር በተያዘ የተከሰሱ ሰዎች ያሉበት ክፍል ነው። ከዚህ ክፍል ውስጥ ለአምስት ቀናት ያህል አሳልፈዋል። ቴዲ በታሰረበት በመጀመሪያው ሳምንት በርካታ አድናቂዎቹና የሙያ ጓደኞቹ እስር ቤት ተገኝተው ጠይቀውታል። ቅዳሜ ዕለት ጥቁር መነጽርና ቢጫ ቲሸርትና ቁምጣ እንዲሁም ሸበጥ ጫማ አድርጎ ዞን አምስት በሚባለው አካባቢ የቆመው ቴዲ አፍሮ አይዞህ እያሉ አድናቂዎቻቸው የሚገልጹ ሰዎችን በተራ በተራ እየጨበጠ ሲያመሰግናቸው ነበር። ቅዳሜና እሁድ በርካታ የሙያ ጓደኞቹ እስር ቤት ድረስ በመምጣት ጠይቀውታል። ከእነዚህም መካከል ዳዊት መለሰ፣ ብርሃኖ ተዘራ፣ ማዲንጎ አፈወርቅ፣ ሸዋንዳኝ ኃይሉ፣ አብዱ ኪያር፣ ዘላለም መኩሪያ፣ ኃይለየታደሰ አዳነች ወልደ

እንዲሁም ሌሎች የሙያ ጓደኞቹ ሃይላንድ ውሃም ጁስ፣ እንዲሁም ምግቦችን ይዘው ታይተዋል። ሁለተኛው ሳምንት። በሁለተኛው ሳምንት የመጀመሪያው ቀን ሰኞ ሚያዝያ 13 ቀን 20 ዓ ም ቴዲ የዋስትና ጥያቄውን አቅርቦ ምላሽ የሚሰጥበት ቀን ስለነበር በርካታ ሰዎች ልደታ የሚገኘው የፌዴራል ከፍተኛ ፍርድ ቤት ግቢ ውስጥ ተገኝቷል። በጠዋቱ መኪና 12 ሰዓት ከ30 ላይ ፍርድ ቤት የደረሰው ቴዲ በዕለቱ ፍርድ ቤቱ የዋስትና መብቱን ጠብቆ

ተስፋ ሰንቆ የመጣው ከጠዋቱ ሶስት ሰዓት ከሰላሳ ላይ የተሰየመው ችሎት ብዙም ሳይቆይ ወዲያውኑ አጭር ውሳኔ በማስተላለፍ ተበተነ። ችሎቱ የቀረበው ክስ በተብራራ መንገድ የቀረበ ባለመሆኑ አቃቢ ሕግ ክሱን እንደገና እንዲያዘጋጅ ትዕዛዝ በመስጠትና ለሚያዝያ አምስት ቀን ሁለት ሺ ዓመተ ምህረት ጠዋት ቀጠሮ ሰጠ። እስከዚያው ድረስ ቴዲ በእስር ቤት እንዲቆይ ዳግመኛ ተወሰነበት። ረቡዕ ጠዋት የቀረበውን ክስ ፍርድ ቤቱ ተመልክቶ አንዳች ውሳኔ እንደሚያስተላልፍ የ የገመቱ በርካታ የሙያ አድናቂዎቹ ጠዋት ወደ ፍርድ ቤቱ ለመግባት በውጭው በር በኩል ሰልፍ ይዘው ጠበቁት። ቴዲ እንደተለመደው በጠዋት ደርሶ ፍትህ በተባለው አዳራሽ ውስጥ ተቀምጧል። በርካታ አድናቂዎቹ ግን ወረፋ ይዘው እየጠበቁት ያሉት ቀደም ሲል ችሎቱ ይሰማበት በነበረው ስምንተኛ ወንጀል ችሎት በር ላይ ነበር። ከሦስት ቀናት በኋላም የፋሲካ በዓል በመሆኑ ቴዲ በዛሬው ዕለት የዋስትና መብቱ ተጠብቆለት ዓመት በዓልን ከቤተሰቦቹ ጋር እንደሚያሳልፍ ተስፋ ነበረው። ነገር ግን ችሎቱ በአቃቢ ህግ እንደገና ተዘጋጅቶ የቀረበለትን ክስ ተመልክቶ ማረሚያ ቤት ሆኖ ክሱን ይከታተል ወይስ በውጭ ሆኖ ይከታተል በሚለው ጭብጥ ላይ ብይን ለመስጠት እንደገናም ተለዋጭ ቀጠሮ ሰጠ። ቀጠሮውም ቴዲን ፋሲካን እስር ቤት እንዲያሳልፍ የሚያስገድደው ነበር። ከአምስት ቀናት በኋላም በጉዳዩ ላይ የመጨረሻ ብይን ለመስጠት ለሚያዝያ 21 ቀን 2000 ዓ ም ቀጠሮ ተሰጠ። በሁኔታው የተደናገጠው ቴዲ ከችሎቱ ወጥቶ ወደ መኪና ሲ እንዲገባ ፊቱ ላይ እጅግ የመከፋት ሁኔታ ይታይበት የነበረ ሲሆን መኪናው እስከገባ በኋላም በኋላ አቀርቅሮ ሲያለቅስም ታይቷል። ሶስተኛው ሳምንት። በዚህ ሳምንት ቀደም ሲል ከነበረበት ዞን አምስት ክልል ወጥቶ የራሱ አንድ የቆርቆሮ ቤት ውስጥ እንዲገባ ተደረገ። ክፍሏም እዚያው ዞን አምስት ክልል ውስጥ የምትገኝ ሲሆን በግምት 3 ሜትር በ2 ሜትር ስፋት አላት። ለማረሚያ ቤቱ በቀረበ ጥያቄ መሰረት አነስተኛ ፍራሽና ብርድ ልብስ እንዲሁም አንሶላ እንዲገባለት ተደርገው ለብቻ ብቻው መኖር ጀመረም። በዚህ ሳምንት ብዙዎችን ሲያስጨንቅ የነበረው ይፈታል ወይስ አይፈታም የሚለው ጥያቄ ምላሽ የሚያገኝበት ቀነ ቀጠሮ ስላለም እንደተለመደው ብዙዎች ወደ ፍርድ ቤት ቅጥር ግቢ ለመግባት ሰልፍ ይዘዋል። ሚያዚያ 21 ቀን የተሰየመው ችሎት ማረሚያ ቤት ሆኖ ክሱን ይከታተላል የሚል ብይን በመስጠቱ የዋስትና መብት ተከለከለ። ወደ ቃሊቲ ቤቱም ተመለሰም። ከዚህ በኋላም ጉዳዩን በሚቀርቡት ማስረጃዎች መሰረት እልባት እስኪገኝ ድረስ ቋሚ የመኖሪያ አድራሻው ቃሊቲ እስር ቤት ይሆናል ተባለ። አራተኛው ሳምንት የዋስትና መብት ከተከለከለ በኋላ በተወሰነ ደረጃ የመረበሽ ሁኔታ ይታይበት የነበረው ቴዲ አፍሮ የአቃቢ ሕግ ማስረጃን ለመስማት ቀጠሮ እስከተያዘበት ግንቦት 13 ቀን 2000 ዓ ም ድረስ ራሱን ለማረጋጋት የተለያዩ ነገሮችን ሲያደርግም ቆይቷል። ቀደም ሲል በነበረበት ክፍል ውስጥ የነበረውን አስቸጋሪ ሁኔታ ለመቋቋም ሲል አስገብቷቸው የነበሩ ቲሸርቶችን ለእስረኞች አከፋፍሏል። በዚህ ሳምንት ሬዲዮ እንዲገባለት ጠይቆ የተፈቀደለት ሲሆን አነስተኛ የፊሊፕስ ሬዲዮ ገብቶለታል። ቴዲ በእስር ቤት ቆይታው በአብዛኛውን የኤፍኤም ሬዲዮ ጣቢያዎችን እያቀያየረ ሲያዳምጥ የሚውል ሲሆን አብዛኛውን ጊዜም የሸገር ሬዲዮ 102.1 ጣቢያን እንደሚሰማም ምንጮች አመላክቷል። አምስተኛው ሳምንት ቴዲ አንድ ክፍል ውስጥ ለብቻው የታሰረ በመሆኑ ከሽንት ሰዓት በተጨማሪም ከሰዓት በኋላም ወደ 10 ሰዓት ገደማም እዚያው ክፍሉ በር አካባቢ ሳይርቅ ወክ እንዲያደርግ ስለተፈቀደለት ወዲህ ወዲህ እያለ ይዝናናል። አልፎ አልፎ ከጠባቂዎቹ ጋር ይጫወታል። ቴዲ የዋስትና መብት ከተከለከለ በኋላ እንደ በፊቱ ማንኛውም ሰው ገብቶ የሚጠይቅበት ሁኔታ በመከልከሉ እንደ በፊቱ ብዙ ሰዎችን ማግኘት አልቻለም። የቅርብ ጓደኞቹ ግን በተወሰነላቸው ሰዓት ከቴዲ ጋር የሚገናኙ ሲሆን በጥያቄው መሰረት ምግቦችና የተለያዩ መጻሕፍቶች ገብተውለታል። ከምግብ የሚወደውን ሽሮና ፓስታ እንዲሁም የበግ ጥብስና ቀይ ወጥ የዘወትር ምግቡ ነው። ከመጠጥ ሁሌም እንዲገባለት የሚፈልገው አኳ ሴፍና ኩልሃ ሲሆን በቀጠሮው ሰዓት ወደ ፍርድ ቤት ሲሄድ ይዞ የሚገባው ጓደኞቹ ያመጡለትን ውሃ ነው። ስድስተኛው ሳምንት፦ ይህ ሳምንት እንደ ባለፉት ሳምንታት ዘና ብሎ አይደለም ያለፈው። ምክንያቱም በዚህ ሳምንት ግንቦት 13 ቀን 20 ዓ ም የቀጠሮው ቀን ነው። ረቡዕ ጠዋት እንደ ወትሮው ከጠዋቱ 12 ሰዓት ከ30 ወደ ልደታ ፍርድ ቤት ገብቶ ፍትሕ አዳራሽ ውስጥ የተቀመጠው ቴዲ አፍሮ አቃቢ ህግ ይዟቸው የሚመጡት ምስክሮች ምን ብለው ሊመሰክሩበት እንደሚችሉ የሚያሰላስል ይመስላል። ከጠዋቱ ሶስት ሰዓት ከሰላሳ ላይ ቤተሰቦቹ የሙያ አድናቂዎቹና ጋዜጠኞች ወደ አዳራሹ መግባት ሲጀምሩ ቴዲ ነጭ ቲሸርት ሰማያዊ ቱታና ነጠላ ጫማ ተጫምተው በስተቀኝ በኩል ያለው የእስረኞች መቀመጫ ወንበር ላይ ኩሉሃ ይዞ ተቀምጧል። ልክ ከጠዋቱ አራት ሰዓት ላይ ዳኛው በችሎቱ ላይ በመሰየም የአቃቢ ህግ ምስክሮች መገኘታቸው ሲጠየቁ ካንዱ መስካሪ በቀር ሁሉም መገኘታቸው አቃቤ ህግ በመግለጹ አንዱ መስካሪ በሕመም ሳቢያ ሊቀርብ ያለመቻሉን የሚያስረዳ የሐኪም ማስረጃ አቀረበ። ይኸው ተመዝግቦ የመጀመሪያው መስካሪ የተከሳሽ መኪና ሟች በወደቀበት ቦታ በላዩ ላይ ገጭቶ መሄዱን አይቻለሁ አለም። በእለቱ የታርጋ ቁጥሩን ጭምር መያዙን ተናገረም። ሁለተኛው መስካሪ ደግሞ የተከሳሽ እንደሆነ የሚገመተው አረንጓዴ መኪና ከሌሊቱ 7 ሰዓት ከ45 ገደማ በሁለት ላዳ ታክሲዎች መካከል በፍጥነት ሲሄድ ተመልክቶ ፍጥነቱን እንዲቀንስ ፊሽካ መንፋቱንና ነገር ግን መኪናው በዚያው ፍጥነት መጓዙን ገልጾ ከጥቂት ደቂቃዎች በኋላ የሥራ ባልደረባው የተገጨ ሰው አጠገብ ቆሞ በምልክት ናና ብሎ እንደጠራው ተናግሯል። የቴዲ ጠበቃ በዚህ ሌሊት ና ብሎ ሲጠራ በምልክት እንዴት የው እንዴት ነው የጠራህ የሚል ጥያቄ ሲቀርብለት በግራ እጁ ማይኩን ይዘው ቀኝ እጁን ከፍ አድርጎ በምልክት እንዴትና እንዳለው አሳይቷል። በወቅቱ ቴዲ አፍሮ በጀርባው ተደግፈው ቆሞ ምስክሮቹ በሚናገሩት ነገር ተገርሞ ጭንቅላቱን በተደጋጋሚ እየነቀነቀ ሲወዘውዝ ነበር። በቀጣይነቱ ወደ ምስክር ሳጥን የተጠራው አደጋው በደረሰበት ዕለት በቦታው ተገኝቶ ፕላን ያነሳው የትራፊክ ባለሙያ ሲሆን ባለሙያውም የተከሳሽ መኪና በቀይ ጎማው በኩል ሟችን በወደቀበት ገጭቶ መሄዱንና በወቅቱ የገጨው መኪና ታርጋ ቁጥር ግን በፕላኑ ላይ ያለመስፈሩን ያለ መስፈሩን ተናግሯል። የቴዲ ጠበቃም ታርጋ ቁጥሩን አይቸዋለሁ ያለ ፖሊስ መስካሪ በቦታው እያለም ፕላን ሲነሳ ለምን ሰሌዳ ቁጥሩ ያልታወቀ አሽከርካሪ ሰው ገጭቶና ገድሎ ያመለጠ ስለሆነ በአስቸኳይ ጣራ ብሎ እንዳልጻፈ ተጠይቋል። ባለሙያው አሰራሩ የታርጋ ቁጥር ፕላን ላይ የሚጻፈው የገጨው አሽከርካሪ ያላመለጠ ሲሆንና ሹፌሩም የተነሳው ፕላን ላይ ፊርማውን ሲያኖር ብቻ እንደሆነ ገልጾ፣ በዚህ ጉዳይ ላይ አሽከርካሪው ፕላኑን ሲያነሳ በቦታው ባለመኖሩ የተባለው ታርጋ ቁጥር ሊጻፍ አልቻለም ሲል መልሷል። ችሎቱ የምስክሮችን ቃል ካዳመጠ በኋላ አቃቢ ሕግ ያሉት ማስረጃዎች አጠቃላይ ምን ምን ጉዳይን እንደሚያስረዱለት ገልጾ በጽሑፍ እንዲያቀርብ በማዘዝ መረጃውን ለመቀበል ለግንቦት 27 ቀን 2000 ዓ.ም አዛወረው። ቴዲ በወቅቱ ፊቱ ላይ የመከፋት ስሜት የተነበበበት ሲሆን ወዲያው በፖሊስ ታጅቦ ከችሎቱ ወጥቷል። በወቅቱ ችሎቱ ውስጥ ያሉት ሰዎች እንዳይወጡ ለሰባት 7 ደቂቃ ያህል ከውጭ የተቆለፈባቸው ሲሆን ቴዲ ከችሎቱ ወጥቶ መኪናው ሲገባናም ሲገባና ወደ ቃሊቲ መኪናዋ ስትበር በአካባቢው የነበሩት ሰዎች ፖሊሶችን ሲያባርሩ ታይቷል። ሰባተኛው ሳምንት ቴዲ በዚህ ሳምንት ከጠበቃው ጋር ለሁለት ጊዜ ያህል ተገናኝቶ የተረጋጋ ሲሆን በቀጣይነት የመከላከያ ምስክሮችና ፍርድ ቤቱ እንዲያቀርብ የሚፈቅድ ከሆነም ቴዲ ከካናዳ የመጣለት ማታ ከነማን ጋር እንዳመሸና የት የት ቦታ እንደነበር የሚያውቁ ወደ አስር ያህል ግለሰቦችን ስም የሰጠ ሲሆን ፍርድ ቤቱ ከፈቀደም እነዚሁ ግለሰቦች የምስክርነት ቃላቸውን ይሰጣሉ ተባለ። ከመስካሪዎቹ መካከል በዕለቱ ከአየር መንገድ የተቀበለውና ያሽከረ ክራት የነበረችውን መኪና የሰጠው እንዲሁም ሌሊት ወደ ሲኤምሲ ቤቱ ሲሄድ የመንገድ ጉድጓድ ውስጥ በገባ ጊዜ አይተውት ወደ ቤቱ በራሳቸው መኪና ያደረሱት የአንድ ፋብሪካ ስራ አስኪያጅ እንደሚገኙበት ለማወቅ ተችሏል። የቅርብ ጓደኞቹም በእለቱ የትና እንዴት አብረው እንዳመሹ ይመሰክራሉ ተብሎ እየተጠበቀ ነው። ቴዲ በዚህ ሳምንት ቀደም ሲል የገቡለትን መጽሐፍት እያነበበ ያሳለፈ ሲሆን የንባብ ትኩረቱም ወደ ታሪክና ወደ አማርኛ ልብ ወለድ መጽሐፍት ነበር። በዚህ ጊዜ ውስጥ ጉንጉን የተሰኘውን ልብ ወለድና እፎይታን መጽሐፍ አንብቧል። ስሜቱ ስላልተረጋጋ የጽሑፍ ስራ ፈጽሞ ያልጀመረ ሲሆን የጸሎት መጽሐፍት በተደጋጋሚ በማንበብ ጊዜውን ያሳልፋል። ህዳር 22 ቀን 201 ዓመት እስራትና የ18 ሺህ ብር ቅጣት የተፈረደበት ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በጠበቃው በኩል ጥር 18 ቀን 2001 ዓ ም ይግባኝ ጠየቀ። ባቀረበው የይግባኝ ማመልከቻ የስር ፍርድ ቤቱ ወይም ከፍተኛ ፍርድ ቤት የፈረደብኝ ቅጣት ያለ አግባብ ነው፣ እንዲሁም 13 ያህል ስህተቶችን በፍርድ መሰማት ሂደት ወቅት ፈጽሞብኛል በማለት አቤቱታውን ለፌዴራል ፍርድ ቤት አሰምቷል። የፌዴራል ጠቅላይ አቃቤ ሕግም የቴዲን የይግባኝ ማመልከቻ ከተመለከተ በኋላም ፍርዱ የተሰጠው በትክክል ነው፣ በይግባኝ ባዩ ላይ የተሰጠው ፍርድም ይጸናል ሲል ውሳኔ አሳለፈ። ከዚያ ሐምሌ 9 2001 ዓ ም ጥምረት ላይ የፌዴራል ጠቅላይ ፍርድ ቤት አምስቱ የሰበር ሰሚ ፍርድ ቤት ዳኞች ተሰይመው የቴዲ አፍሮን ጉዳይ አስቀድመው እንደሚመለከቱት ገልጸው የቀኝ ዳኛው ውሳኔውን ማንበብ ጀመሩ። በመጨረሻም የስር ቅጣቱ ከስድስት ዓመት ወደ ሁለት ዓመት ዝቅ መደረጉ ተገቢ ነው አሉ። የገንዘብ መቀጫው ግን ከ13 ሺ ብር ወደ 18 ሺ ብር ከፍ አድርገናል አሉ። ያኔ አዳራሹ በጩኸት ተሞላም፣ ቴዲ አፍሮም ለመጀመሪያ ጊዜ ፈገግ አለም። ፊቱ ፈካ። ዞር ሲል ከኋላው የነበሩትን ሁሉ መጨበጥ ጀመረ። ከዚያም የሁለት ዓመት እስሩን እንዲሁም የ13 ሺህ ብር የገንዘብ መቀጫውን አጠናቆ ቴዲ አፍሮ ከስር ተለቀቀ።